ሰላም ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ያው እንግዲህ ትላንትና በጣም ጠፍቼ ነበረ ማታ አካባቢ የሆነው ቪዲዮ ለቅቄላችኋለሁ። ያው የጠፋሁበት ምክንያት ማለት ነው እንግዲህ እኔን የምታውቁኝ የእኔን ቪዲዮ የምትከታተሉ ሰዎች ቢያንስ በቀን በጣም ብዙ ቪዲዮ ነበር የምለቀው። እና ትላንትና ግን አንድ ቪዲዮ ሳለቅ ነው ያልኩት። ምክንያቱም በጣም አስጠልቶኝ ነበር በጣም ደብሮ ነበረ እንዳልኳቸው ቸግን ደስ የማይል ቀን ስለነበር አልመጣውም። ትላንትና ያው እነ ጨረቃዎች የሉም፣ ግን በጣም የሚገርመኝና የታዘብኩት ነገር ምንድን ነው? ቤተሰቦቹ ማለት የጨረቃ ፋሚሊዎችና የእኔ ፋሚሊዎች ጨረቃዎች ብቻ አደለም የሚጠይቁት፣ አንቺስ ምን ሆነች ጠፋሽ? ትላንትና ያላችሁ ልጆች በውስጥ የእውነት እኔ ማስታወሻችሁ እራሱ ማለት ነው። በጣም ነው የማመሰግነው። ማለት አንዳንዴ እንደ የሚፈልጋችሁ ሰው አለ እንዴ የሚፈልገኝ ሰው አለ ማለት ነው ብላችሁ እንድታስቡ ያደርጓችኋልና የእውነት ስለፈለጋችሁ ለምን ጠፋሽ፣ አንቺም በሰላም ነው ወይ፣ እነሱ ጠፉ አንቺም ጠፋሽ ላላችሁ እጅግ በጣም ከልብ አድርጌ ያመሰግናለሁ። እኔ የጠፋሁት ነግሬያችኋለሁ፣ በጣም ስለደበረኝ ነው፣ በጣም ስለአስጠላኝ ነው በቃ እና ጨረቃዎቼ ደግሞ የኔ ምርጦች፣ የኔ ተናፋቂዎች፣ የኔ ውዶች አሉ ደህና ናቸው። ምንም አልተፈጠረም። በእርግጥ በቀደሙ በበቀደሙ ቪዲዮ ላይ ሃይሚ እና ብሩኬ ሲለያዩ በጣም በሚያስጠላ መልኩ ነበረ። በሚያስጠላ እነሱ በነገራችን ላይ የሚያስጠላ ስላችሁ ይኸው በፍቅር አልነበሩም የተለያዩ በጭቅጭቅ ነበር፣ እና እነሱ በነገራችን ላይ ጭቅጭቃቸው ራሱ እየተጣሉ ራሱ ያምራሉ እየተጨቃጨቁ ራሱ ያምራሉ እግዚአብሔርን ነው የምናችሁ በቃ ያምራሉ እንደዛ ሆነው ራሱ እና መጨረሻ ላይ ተጨቃጭቀው አንተም ማትጩብኝ አንቺ ማትጩብኝ ተባብለው ነው ሀይሚ ጥላው ሄደችው ማለት ነው ሀይሚ ጥላው ሄደች ከዛ ብሩክ የተከተላት ማለት ነው ከኋላ በዛ መልኩ ነው ቪዲዮ ያለቀውና በዛ መልኩ ቪዲዮ ስላለቀ በጣም ከልብ ተጨንቃችኋል። በጣም አስባችኋል። እንደዛ ተጨቃጭቀው ተለያይተው ሶስት ቀን ሙሉ ትላንትሬ ዛሬም ጠፉ ምናምን። የሚገርማችሁ ከሀያ ከሰላሳ በላይ ቴክስት አግኝቻለሁ። በተለይ ቴሌግራሜ ላይ ማለት ነው፣ ቴሌግራሜ ላይ እና በብዛት ደግሞ ሜሴንጀር ላይ እና በጣም ብዙ ልጆች ጠይቃችሁኛል እና ማሮቼ ሀይሚና ብሩኬ ደህና ናቸው። እነሱም ማውራት ባልችል እንኳን ቢያንስ በእነሱ ዙሪያ ያሉ ሰዎችን እናወራለሁ። ደህና ናቸው። በጣም እንደዚህ ክብድ የሚል ነገር፣ የሚያስጨንቅ ነገር ምንም ነገር የለም። አታስቡ እግዚአብሔርን። ሀይሚና ብሩኬ ኮህፃ ልጆች አይደሉም እንደዚህ። በዛ ላይ ደግሞ የእነሱ ፍቅር እንደዚህ በትንሽ ነገር የተገነባ በቀላል የተገነባ አይደለም አገር ያወቀው ፀሐይ የሞቀው ኢቭን በመካከላቸው የሆነ ችግር ቢፈጠር እንኳን ቤተሰቦቻቸው ገብተው የሚያስታርቋቸው ሀይሚን ቤተሰብ የሚያውቃት እናት የሀይ ብሩኬ እናት ሙሽዬ የሚያውቋት እንዲሁም ደግሞ ብሩኬንም ወንድሞቿም አባቷም የሚያውቁት ስር የሰደደ መሰረት የጣለ ፍቅር ነው ያላቸው ሀይሚና ብሩኬ። እንደዚህ በትንሽ ጭቅጭቅ ወይም ደግሞ በኖርማል ፕራንክ የሚጣሉ አይደሉም ማለት ብዙዎቻችሁ ያሰባችሁት እንደዛው ተጣልተው እንደቆዩ ምናምን ነውእና ሀይሚ የምኮ ነግራችኋለች በቀደም ውዶቼ በቀደም ነግራችኋለች ሀይሚ ምንድን ነው ያለችው መሰላችሁ ብሩኬ ያው እያወሩ እንደሆነ ደና እንደሆኑ ግን ደግሞ ቅሬታ እንዳለ ውስጡ ነው እንጂ ብሩኬ በጣም ተከፍቶ ነው። ሀይሚ እንዳኮረፋት አትሌቷዋት እንደወሰን ምናምን አላየንም አልሰማንም። ብሩጌ ራሱ ምንም አላላትም እኮ ይቅርታ ጠይቂ ነው ያላት። እሱን ትክክል ስላላደረግሽ እንጂ ከሱ ጋር ቀጤ እንኳን አላላትም እኮ እኔ አልፈልግም ከሱ ጋር ቀጤ። ከሱ ጋር ፍቅር ጀምረሻል እንኳን አላላትም እኮ። ያላት ምንድን ነው ጥፋት አጥፍተሻል ሳትፈልጊው፣ ይቅርታ ሳትፈልጊው፣ ቀለበቱን ተቀብለሻል፣ ይቅርታ ጠይቂ ነው ያላት። ያኛው ደግሞ በጉልበት ለማድረግ ሲሞክር ብሩኬ ምን አለ፣ ሕግ ባለበት በሰለጠነ ዘመን እንደዚህ ለማድረግማ በፍጹም አታደረገው። ምን እያለ ኦ ኦ ብሎ ወደዛ ገፍትሮ የጣለው ማለት፣ ብሩኬ ባህሚ የሚደራደር ሰው አይደለም። እና ኖርማል ነው። ፈታ በሉ እነሱ ደና ናቸው። እዚህ ደረጃ የሚያሳስብ የሚያስጨንቅ ነገር የለም። በእርግጣዊ ይናፍቁናል በጣም ሲጀመር ሚዲያው ራሱ ያለነሱ ግርግር ነው የሚለው እኔ ምንም አይጥመኝም ደስ የማይለኝና እነሱ ከሌሉ ሚዲያው ያስጠላኛል እኔ ሚዲያ ላይ የምገባው ማንም ብዬ መሰላችሁ ልንገራችሁማ? እግዚአብሔርን ነገሪን ካላችሁኝ የምር እኔ ዩትዩብ ላይ በቃ በጉጉት የምጠብቀው የምገባው ሄሉን አንድ ሁለት ማርኬን ሶስት እነሱን ብሩኬና አይሚን ሌላ እኔ ምንም አይመስለኝም። ማለት ያ ማለት ደግሞ ያው ሌላውን አልደግፈም እጠላለሁ ማለት ሳይሆን፣ በቃ ግን በጉጉት የምጠብቃችሁ እነዚህ ሶስቱን ነውና፣ እግዚአብሔር በሰላም ያኑራችሁ። መጥፋችሁን መስማት አልፈልግም። ሄሉጌም፣ ማርኬም፣ ሀይሚም፣ ብሩኬም መብራን ትጠብቃችሁ። የእውነት ለእናንተ ያለኝ ፍቅር እኔ ለዩ ነው ዜር ለእነዚህ ልጆች ያለኝ ነገር ለየት ያለ ነው። በ እና በነገራችን ላይ አዳዲስ ወሬዎችም አሉ። እሱን ደግሞ በደንብ አጣርቼ እነግራችኋለሁ እውነት ከሆነ አንዳንዴ ያሉ ወሬ ይዤ ምንትን ማለት አልፈልግም። በትክክለኛው ሰው ወይም ደግሞ ከእነሱ ከአፋቸው ካልሰማሁ እንዲህ ነው ማለት አልፈልግም እና ወሬ ማባዛት ይሆንብኛልና አልነግራችሁም ግን፣ ነገሩን አጣርቼ እውነት ከሆነ ምናልባት ያው ከነሱም ልንሰማው እንችላለን። ምክንያቱም ዛሬ ይመጣሉ እነሱ እና ከእነሱም የምንሰማው ነገር ይኖራል። ግን ቀድሜ አላወራም ወይም ደግሞ አጣርቼ ነው የምነግራችሁ እውነቱን። አዳዲስ ነገር እየሰማሁ ነው ግን አልነግራችሁም። ለምን? አንደኛ ሰርፕራይዝ ሊሆን ይችላል በነገራችን ላይ ይህንን ነገር እኔ በውስጥ ያሰብኩትም ነገር ነው። በፊት እንዲ ይሄ ነገር እንዴት ነው፣ ለምንድን ነው ሀይሚና ብሩክ የሌሉበት ብዬ ነበረ። ግን ግን ሌላ ሰው እንደዚህ ዩቱብ ላይ ወጥተው ሲያወሩ ሰምቻለሁ። ግን እኔ ደግሞ ወይ ከነሱ ከቅርብ የሆነ ሰው ወይም ደግሞ ከነሱ አፍ ካልሰሙ ድረስ አላምንም። ምናልባትም ደግሞ ሰርፕራይዝም ሊሆን ስለሚችል ለኛ ለኦዲንስ ሰርፕራይዝም ሊያደርጉን ስለሚችሉ አልናገርም እንግዲህ እውነቱን ሳቅመጥቼ እነግራችኋለሁ። ከሆነ ግን እጅግ በጣም ደስ የሚል ነገር ነው። ፈጣሪ እያድርግልን በቃ። ምክንያቱም ደስታችን፣ እስኪ አሁን ሰሞን በጣም አዝነናል። በጣም በዛ በመኪና ተደስተን ሳንጨርስ ይህኔ እንጃ። እኔ ቡዳ በላቸው እንድን ያልኩትን ማ በጣም በቃ ይሄ ነገርማ በቃ አይን በላቸው ማለት ነው። ምክንያቱም መኪናው የተገዛ ጊዜ ወይኔ ውበት እንደዛ ደፍቶባቸው አምሮባቸው ምናምን ስላየው በጣም ብዙ ሰው በቃ ሰው ዓይን ገብተው ነበር ያን ጊዜ። በነገራችን ላይ ሀይሜ አለባበስ በቃ ከወትሮ ለየት ያለ ነበረ። በጣም ነበርም በቃ ፎቶ አነሳሳቸው ስታይላቸው ዛይናችሁ ለየት ያለ ነበር። ና ወይኔ ጨረቃዎችን ዓይን በላብኝ እንደ ብዬ ነበረ። እስኪ እስኪ ደግሞ አሁን ያለንበት ነገር ትንሽ ደበር የሚል ነገር ነው እና ይሄ ቀን አልፎ ደግሞ ትንሽ ተደስተን ከዛ በኋላ ደግሞ ፈጣሪ ያውቃል እና ዛሬ ይመጣሉ። እንግዲህ ምሽት ላይ የሚሆነውን ነገር ደግሞ እናያለን። ሙስሊሞች በዱአችሁ ክርስቲያኖች በጸሎታችሁ አስቧችሁ። አሁን የጾም ሰዓት ነው፣ ሁሉም ጸሎት ላይ ነው። አስቧቸው። ከኔ የተሻላችሁ ከኛ ከሌሎች ከኛ የተሻላችሁ አስቧቸው በጸሎታችሁ። ደህና ሁኑልኝ። እወዳችኋለሁ። ላይክ ሼር ሰብስክራይብ ማድረግ አትርሱ። ፈጣሪ ቸሮሬን ያሰማን፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የጨረቃ ቤተሰቦች፣ ኦዲየንሶች እባካችሁ አትጨነቁ።